አቡ ሁረይራ ለሙስሊሙ ሕብረተሰብ ከአምስት ሺ ሶስት መቶ ሰባ አራት በላይ ሐዲሶችን ጠብቆ አቆይቷል። የታሪክ ሊቃውንቶች እንደሚሉት አን አቢ ሁረይራተ ረዲየላሁ አንሁ ቃለ ቃለ ረሱሉላሂ ሰለላሁ ዓለይሂ ወሰለም። በዚህ ሀረግ አማካኝነት ከእስላም የመጀመሪያ ታሪክ አንስቶ እስከ አሁን ድረስ በሚሊዮን የሚቆጠሩ ሙስሊሞች አቡ ሁረይራ የሚለውን ስም ሊለምዱት ይችለዋል። በንግግሮችና በትምህርቶች፣ በጅምዓ ኹጥባዎች፣ በአውደ ጥናቶች፣ በሐዲስ በፍቂህና በታሪክ መጽሐፍት አቡ ሁረይራ የሚለው ስም በዚህ መልኩ ይጠቀሳል። በእሳቸው አስደናቂ ጥረቶች አማካኝነት በሺዎች የሚቆጠሩ ሐዲሶች ወይም የነቢዩ ንግግሮች ለቀጣዩ ትውልድ ተላልፈዋል። በሐዲስ ዘጋቢዎች ውስጥ የእርሳቸው ስም ግንባር ቀደም ነው።

የደብስ ቦሳ አባላት ይኖሩ የነበሩት በደቡብ አረቢያ የቀይ ባህር ዳርቻን ተከትሎ ባለው ክልል ውስጥ ነው። ጡፈይል ነቢዩን ከተገናኘና በእሳቸው ተልዕኮ የመጀመሪያ ዓመታት ውስጥ ሙስሊም ከሆነ በኋላ ወደ መኖሪያ ሰፈሩ በተመለሰ ጊዜ ጥሪውን ከተቀበሉት የመጀመሪያ ሰዎች አቡ ሁረይራ አንዱ ነበሩ። በዶሮ እምነታቸው ላይ ለረጅም ጊዜ ችቅ ብለው እንደቆዩ አብዛኞቹ የደውስ ተወላጆች አልነበሩ።